ሉላ ጸብ ከሆነ ከኔ ጋር ልትጣይ ምናምን ከመጣሽ እኔ ዘግጅ ነው። አይ ምንም ታላ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ እኮ ቀኑ ጅምአ ነው እኔ ጋር ስለዚህ እኔ ብትጣሉኝ ራሱ አልጣላችሁ። እንጣላበት ቀን አይደለም። ቀን ይጠብቃሉም ነገርና እስቲ እኔ አንድ ነገር ዱዓ ላድርግላችሁ፣ ዱዓ ላድርግላችሁ አይመስላችሁም? አንዳንድ ነገር ልናገርና አንደኛ እዚህ ሶሻል ሚዲያ ላይ እስካለን ድረስ እዚ ካሜራ ላይ እስካለን ድረስ ፕሊስ ሌፍት የአላህን ስራ ለአላህ ተዉት። አንዳንድ ሰዎች በአላህ ስራ ገብታቸዋል። ወላሂ እኔ በጣም የሚገርመኝ ነገር ይሄኛው ፓርት ነው። በአላህ ስራ ኦረዲ ገብታቸዋል። እኛ እዚህ ጋር ፈትዋ ለመስጠት እኔ እዚህ ጋር ስመጣ ስለ ዲን፣ ስለተለያዩ እምነት አኮርዲንግ ቱ ማይ ሪሊጅን ስናገር በዚህ መፈመስ ስለፈለግኩኝ ነው እንጂ እንደሌላው ተገላልጬ ምናምን መፈመስ፣ እሱም ቀላል ነው። ግን በትክክለኛው መንገድ ቢያንስ ለአንድ ሁለት እህቶቼ መዳኛ ልሁን በሚለው ነው። እናንተ እዚህ ጋር ታፔላ ስትለጥፉ እኔ ይሄንን ሀዲስ በጣም ፈራለሁ። አንድ ሰው ሌላኛውን ሰው ሙናፊቅ ብሎ ካለ ወይ እቺ ሙናፊቅ የምትለው ቃል መሬት አሉ ወርድም ወይ ሰውየው መሆን አለበት። ካልሆነ ግን አላህ ዊል ሪፕሌስ ዩ እኛን ነው እዛ ጋር አላህ የሚተካል አንድን ሰው አሁን ለምሳሌ እኔ ብዙ ቪዲዮ ምናምን እያየው ነው። ሽርክን እንደዚህ ነው ሽርክን ትደግፋለች ሽርክ እንደዚህ የምትሉ ሰዎች እስቲ ማስረጃችሁ ምንድን ነው? አላህ ቢላችሁ ምን ልትሉ ነው? አማ አላ ሁላችንም እንጠየቃለን እኮ እኔ ወላሄ እሷ ጋር ስለው እንኳ አይደለም። እንደው አላህ እድል ሰጥቷችሁ ከአሲያ ጋር ብትነጋገሩ እንዲህ ባላወራችሁ ነበር። እኔ ከሷ የተሻልኩ ቆሻሻ ነኝ። በደንብ አድርጋችሁ ነ ብሰርጉ የተሻለ ነው እሷ ለማለት ፈልጌ አይደለም። ግን ደሞ ግን ደግሞ ሰውነት የሚባል ነገር አለ። የሆነ ጊዜ የሆነ አጓራ ትሰጣላችሁ። ከዛ በኋላ የሆነ አጓራ ትሰጣላችሁ። ቢድዓ ሆነ አህለል ቢድ፣ እናንተ ማን ፈራጅ አደረጋችሁ? እዚህ ጋር ፈራጅ ማን አደረጋችሁ? አንድ፣ ይህ ነው የኔ ጥያቄ። ስቀጥል ደግሞ እቺ ልጅ እንኳን ለሙስሊም አይደለም ካፊርም ሲሞት ያዘኑት ነብይ ነው፣ ሰለላሁ ዐለይሂ ወሰለም እየተከተልን ያለ ነው። እንደ ሰው ልጅ አዘነች እና ምን ይጠበስ? እኔ ጥያቄ ስለሆነብኝ ነው። እንደዚህ ነች እሷ። እንደ አላህን እንፍራ ማለት አሲያ ማለት ወላሂ እኔ እሷ እንትን ለማለት አይደለም ግን ደግሞ ማንም ሊያዛት የሚችል ወይ ደግሞ የሆነ ፓርቲ እሷን የሚያሽከረክራት አይነት ሰው አይደለችም። እዚህ ጋር የመጣቸው ማህበረሰቡ ለማገልገል ነው። እሱንም ነው ደግሞ የምታደርገው። ከሲ ዋላ እሷ የምታደርገውን ማንኛችሁም አታቁም። በምታደርጉት ነገር ደግሞ አማምላ ተጠየቁበት አላችሁ። እኔ ለእናንተ ይህን ነው መፈራው። ጀጅመንታል ማን ያደረጋችሁ? ቆይ አላህ ማሊክና ሬድዋንን ቀድሞ እኮ ሽሟችኋል አልሬዲ። ሁለቱም መላይካችሁ ሽሟል ወይስ ተተክታችሁ ነው? ተተክታችሁ ይሁን እንዳው። የሙናፊቆች ዝርዝር የተሰጠውም ሰሓቢ እንደናንተ ፈራጅ አልሆነ። እኔ በጣም የሚገርመኝ የሙናፊቆች ዝርዝር በእጁ ያለው ሰሓባ እራሱ እንደናንተ ጀጅመንታል አይደለም። ዛሬ በሆነ ባያችሁት ተውበት አለ እኮ እንዴ የሆነ ሰው የሆነ ጊዜ ሊሳሳት ይችላል። ከዛ በኋላ ያ ሰው ምን ላይ እንደሄደ ምን ታቃጥላችሁ እናንተ አጠገብ ነበራችሁ? የሆነ ከሁለት ዓመት በፊት ወይ ከአንድ ዓመት በፊት ወይ ከወራት በፊት የተደረገውን ስህተት፣ በዛ ስህተት ሰዎቹን የምትፈርጁ እናንተ ማን ስለሆናችሁ ነው? ሲቀጥል ደግሞ የሞተ ሰው ኦልሬዲ ሞቷል፣ አደል እንዴ? ወላተሱቡላሟት የሚለው ሌላ ቃላ ለምንድን ነው እዚህ ጋ መታችሁ? እሺ የኢስላም አኽላቅ ነው የሞተን ሰው ላይ መሳለቅ ምናመጣው? አመጣው እስቲ እንዴት ነው እዚህ ሚዲያ ላይ አንደርስታንድ እያደረጉ ያሉት ሌላኛ ሌላ ሃይማኖት ተከታዮች ይህንን ነገር እንዴት ነው አንደርስታንድ ብታደርጉ ቢታዘዝ ራሱ እዚህ ጋር መጥቶ መናገሩ ለምን አስፈለገ? ስንት ሐዲስ ያልሰራበት ማህበረሰብ ስንት ሱና ረሱል ሰለላሁ ዐለይሂ ወሰለም ባስቀመጡት ነገር ላይ ያልሰራ በዚህ ሱና ልሰሩ ቢሆን እራሱ ግን እኮ የለም እኔ ኦልሬዲ ብትወዱኝም ብትጠኝም አይዶን ኬር። ለራሴ ነው የምኖረው። በራሴ ፕላኔት ላይ አላህ እስካኖረኝ ድረስ እኖራለሁ። ግን ሁሌም ቢሆን ሐቅን መሰክራለሁ። እኔ አሲያ ብትሳተት እነግራታለሁም በውስጡ ማወራታለሁ። እዚህ ጋም ደግሞ መናገር ያለብኝን እናገራለሁ። ነገር ግን

እኔ እኮ በጣም የሚገርመኝ የሆነ ኢንፎርሜሽን ጉቱ ከነከነከነ እያንዳንዱ ስልክ ቁጥር ተነግሮ ስልክ ቁጥር ጻፊልን፣ የት ነው የምናገኘው? እንደዚህ አይነት ጥያቄ ነው እኮ አብዛኛው ሰው የሚጠይቀው እዚህ ቲክቶክ ላይ። ስለዚህ እስቲ የአላህን ስራ ለአላህ እንተውለት። አንቺ በእኔ ስራ አትጠየቂም፣ እናንተ በእኔ ስራ አትጠየቁም፣ እኔ በእናንተ ስራ አልጠየቅም። ነሲሃ ከሆነ ደግሞ ሰው አደባባይ ላይ ነሲሃ የለም። በሰዎች ፊትለፊት ሰዎችን እየተሳደቡ ነሲዳ የለም፣ ነሲሃ የለም። እንደዚህ አይነት ወንድማማችነትም የለም። በውስጥ የሚሆን በተረጋጋ መንፈስ ቪዲዮ መስራት ከተፈለገ እኮ ፖላይትሊ እነማ በዕሱ ሊተሚመ መካሪ በልአክላቅ እኮ ነው ረሱል አብዛኛው የሰለሙት ሰሓቦች እኮ በረሱል አክላቅ ተማርኮ ነው እኮ የሰለሙት።

ያንን ኢጎውን እየነኩ ሰዎቹን ወደ ቀጥተኛ መንገድ መምራት አለ እንደ እየተሳደቡ እንደው ሽርክ አይደለም። የፈለገ ነገር ላይ የሰው ልጅ ቢኖር ኢጎውን እየተረማመድክበት ነው፣ እንዲመጣ ነው ወይስ ርቆ እንዲሄድ ነው? ያ የዳዕዋው እንትን ኤም አልገባኝ። ምን ዚጋ የሰው ልጅ እንዲመራ ዳዕዋ እያደረጋችሁ ከሆነ ስድብን ምን አመጣው? እንዲጠምቅ ከፈለገ ደግሞ ለጥመቱ አንተነ አስባብ የሆንከ አላህ ፊት ትጠየቅበታለን ማለት ነው። አብዛኛው ሰው እያንዳንዱን የነሺዳ እዩ፣ እያንዳንዱን ሌላ ቦታ ላይ እዩ፣ ያንን የሰራ ሰውዬ ሄዳችሁ ትሳደባላችሁ ምን ታመጣለ በሚለው ሰውዬው ይገባበታል። እንደዛ እየተለቀለቅን ነው። እልህ አይደለም ዲን ዲን በእልህ አይደለም። እኔ እኮ ሀያቱ ሰሓባን እኛ እናነብም እንዴ? እኔ አልገባኝም። ሀያቱ ሰሓባን ያነበበ ሰው ወላሂ አይሳደብም። አልይ ብኑ አባጣሊብ ረዲየላሁ አንሁ በጅሃድ ውስጥ እኮ እየተፋለመ እያለ እየተፋለመ እያለ እሱ ስለቱን አበርትቶ ቀጥታ ሲሄድበት ተቃራኒው ተፋላ ተፋበት። ሰይፉን መለሰ ወይስ ቀጠፈው? ሰይፉን እኮ መልሶ ነው ሄደው ለምን ታዲያ አትቀጥፈኝም? መጀመሪያ ለአላህ ብዬ ስዋጋህ ነበር። አሁን ደግሞ አንተ ተፋህብኝ፣ ነፍስያ የተነሳች አላህ ፊት እንዳልጠየቅበት ነው። እናንተ አብዛኛው ሰው ስሜቱም እኔ ላሸንፍ፣ እኔ ላሸንፍ በሚል ዳዋ አለ እንዴ? እኔ ላሸንፍ በሚል ወደ አላህ መጣራት አለ እንዴ? የሰው ልጅ እንዲጠም ካልተፈለገ እኮ አልቅሰን ለምነን የሚመለስልን ከሆነ እኮ መመለስ ነው። ግን እኛ አብዛኛው ሰው እዚህ ጋር ሶሻል ሚዲያ ላይ ቪዲዮ ስሰሩ ሰውየው አብዶ ጨርቁን ጥሎ እንደው ይሄንን ዲን ወርውሮ እንዲሄድ ነው የምታደርጉት፣ አብዛኛው ሰው። ይሄ ደግሞ የእኛ አክላቅ አይደለም። ይሄ ደግሞ የነቢዩ አስተምሮትም አይደለም። እኔ ትልቅ ልም እውቀት ምናምን ኖረኝ አይደለም። ግን ደግሞ አብዛኛው ሰው እኔ ለምሳሌ እየሰደብከኝ ለምን ምንም አትነግረኝም ኔጌቲቭ ነገር እየነገርከኝ አልቀበልም ያንን ሰውዬ እንትን ነው ማደርገው ወይ ብሎክ ነው ማደርገው ወይ እስክሮል ነው ማደርገው አላዳምጠውም ምክንያቱም እየሰደበኝ ዳዕ የለም እናንተ የጀሃነም ምናምኖች እናንተ አህባሾች እናንተ ወሀብያዎች እናንተ ሰለፍያዎች ማን ነው ሰያሚው ማነው ተባዩ እኔ አልገባኝም ቁርአን ውስጥ አላህ ኢስላም ብሎ ጠርቶናል እኮ በቃ ሌላ ስም እናንተ ምናምን የት ታኛ ከዚህ ሚዲያ በኋላ ኡሱሉ ዲን ላይ ያልተለያየ ሰዎች አቂዳ መለያየት ምን አመጣ? ኡሱሉ ዲን ላይ አንድ የሆነን ሰው መለያየቱን ምን አመጣ? ከሆነ ደግሞ ተለያይተን ነገሩን ማስረዳት ነው እንጂ መሳደብን። እዛኛው እኔ እንደዚህ እዛኛው እንደው እንደው በዚች ምድር ላይ እንደው አላህ ቢፈቅድልኝ ለሁለት ደቂቃ እኔ ከዚች ምድር ላይ ጠፍቼ ለሁለት ደቂቃ አላህ ፈቅዶልኝ ወይ ነቢዩ ሰለላሁ አለይሂ ወሰለም ቢመለሱ አሊያም ከአራቱ ሰሓቦች ኩለፋ ራሽዲኖች አንድ ሰው ተመልሶ እንደው ቢያየን፣ እንደው እኛ እስላም እንባል ይሆን? እንባል ይሆን? እነዛ ለሁለት ደቂቃ የአንድን ደቂቃ ህይወት ለአንዱ አንዱ ለአንዱ የተመኘው እስላሞች ነን እኛ። አይደለም ላመና ላላመና፣ አይደለም ለሰው ልጅ ለውሻ ያዘን እስላሞች ነን እኛ። ውሻን እንዳይደነግጥ ሰራዊትን መንገድ ያስቀየሰ ነቢይ ተከታይ ነን እኮ ሰለላሁ ዐለይሂ ወሰለም። እሺ፣ የቱጋ ናቸው ስልምናቸው የቱጋ ነው? ለሰው ማዘናችሁ የቱጋ ነው? እንዲ በኔ ስድብ የሆነች ሴት ለምን ይከፋታል? ቆይ የሰው ቀልብ ካዕባ በላይ አላህ አላከበራትም እንዴ? እንዴ ለምን እዚ ጋር ለምንድን ነው የሆነ ሰው ቀልብ እንዲሰበር? ስፔሻሊ አለለም ሙናፊቅ የተባለ ሰው እኮ አላህ ሙንፍቅናውን ለነቢዩ ሰለላሁ ዓለይሂ ወሰለም የነገሩትን ሰሓቢ ሰውዬ እኮ ልጁ አማኝን ስለሆነ ብቻ ረሱል ሰለላሁ ዓለይሂ ወሰለም ፎጣውን እኮ አሳልፈው ሰጥተውታል። ሙናፊቅ መሆኑን እኮ አላህ ተናግሯል። ረ ያ ቃል እኮ ግን የልጁን ቀልብ አለመስበር ነቢ ስ ላ ሰለም ወሰለም ፎጣዎቹን እኮ ሰጥተቸዋል። የቱ ነቢ ነው እናንተ ስ ላ ለ ወሰለም እየተከተላቸው ያላቸው እስቲ የቱ ጋነ ነው እስልምናቸው? ሐቅን አትናገሩ አይደለም ተናገሩ፣ ግን ስድብን ምን አመጣ ግን አብዛኛው ሴት ልጅ እዚህ ሚዲያ ላይ ተገላልጦ የሚመጣ እናንተ በምትጽፉት ኮመንት፣ እናንተ በምትነቅፉት እቺ ምን እች እከሌ እቺ አንዳንድ ስቲ ሀራምንና ሽርክን ለዩት። መጀመሪያ የሆነ የሆነ ሰው ሀራም ስለሰራ በቃ፣ ሱብሓነላህ አላህ ሜይ ሪፕሌስ ዩ አት ዛት ሞመንት እዛጋ አላህ ሊተካችሁ ይችላል። ያቺ እዛጋ የምትገላለጠው ልጅ ምን እንደዛ እንዳደረጋት አናቅም እኛ we don't know። ከቻን መክረን መመለስ ካልቻልነሳ አለ መሳደብ መንሰከተፈቀድ መንሰከ ሰሊም

እናንተ ጎራ እሶኬ ችግር የለውም አደለም ጎራ አደለም ጎራ እዚ ጋ ስንመጣ ህይወታችን ብና ቢያልፍ ደስ ብሎን ነው። እኔ ለምሳሌ ነገሮችን አገናዝቤ ላልፍ ይችላለሁ። አሲያ ንቃ ልትተው ትችላለች። ሌላኛው እህቴ ግን ሻሽ አድርጋ ከሆነ እሱን አውልቃ በሱሬ ልትመጣ ትችላለች። እልህ ነውና በማ ምክንያት በኔና በእናንተ ኮመንት ሰው ከእስልምና ሊወጣ ይችላል። በማ ምክንያት በኔና በእናንተ ኮመንት፣ በእናንተ አሰያት። ቆይ የሆነ ሰው ዚቅ ስብሓንላህ። አንዳንዴ እኔ እንደው ይሄ ቲክቶክ ፕላትፎርም ባልተፈጠረ። አመጡልን ያሁዳዎች፣ እንድንጠፋበት አመጡልን፣ የእነሱ ጎራ እንድንሆን እኛ ደግሞ ተጠፋፋንበት። ዳዕዋ እናደርጋለን ብለን ለራሳችንም ሌላ ነገር ወስዶን ሄደ። እኔ በአላህ በመጨረሻው እና በአላህ የምታምኑ ሰዎች ጀጅመንታል ሆናችሁ አላህን ተክታችሁ እዚህ ጋ እንደው የሰው መጽሐፍ በእናንተ እጅ እንዳለ ሰውን ጀጅ የምታደርጉ እናንተን ብቻችሁ ነው መቃብር የምትገቡት አታውቁም ይሁዶን ነው ምን ያህል የሆነ ሰው ከአላህ ጋር ቅርበት እንዳለው አታውቁትም ያነሰው። ትበላላችሁ ለእኔ አይደለም የተለመ ሰው ሐራም። የተለመ ሰውና አላህ መካከል ምንም ግርዶሽ የለም። ጥፋተኛ ቢሆን ራሱ ማለት ነው። የሰው ሐቅ የኔ ሐቅ ማለት ደግሞ ብሬ ብቻ አይደለም። ስሜም ሐቄ ነው፣ እርዴ ሐቄ ነው። ይዶንኖክ እኔ ካጠፋኝ አላህ ነው የሚጠይቀኝ። ልትነግረኝ ከፈለክ ደግሞ በመሳደብ አይደለም። ልዕሉ ዚ ዚጋ ሲገ እያለቀስን ዳዕዋ መስራት እዚ ሚድያ ላይ አይታቸዋል። እያለቀሱ ድሮ ሰሓቦ ሪድዋን ላ ዓለይህም የረሱል ስለ ላ ለ ወሰለም ዳእዋ ሲያዳምጡ ልክ እንደንስራ ኢንተከተኩ ነበር እኮ ነው የሚለው ሃዲስ ኢንተከተኩ ነበር ልክ እንደንስራ እንደተጣለ እንስራ። የቱጋ ነው ደረቅ ነው እኮ እኔ ደረቅ፣ አዳማጩ ደረቅ፣ ባዩ ደረቅ። እኔ አማም አላህ አላህ ብቻ ነጃ ይበለን። አላህ አንድነታችንን ያምጣለን። እኔ በዚህ

የኔን አፍቆት ይሄነ ኦሁ አላ ወደ መሃላችን ያምጣ። ወንድሜ ነው እንዳይጠምብኝ፣ ሌላም ከማንጣት ይልቅ ያለው እንዳይጎል እኮ እኛም መሟሟት አለብን። ቢያጠፋ ራሱ እኮ አባብሎ አሳዝኖ ለምኖ መመለሳለ እኮ ወንድ እህቶቼ፣ በቃ ለምኖ መመለሳለ እኮ አልቅሶ። እኔ ተሰድቤ አልቅሼ መመለስ ይቻላል እኮ። አንቺ ደንቆሮ ከማለት ይልቅ የኔ ውድ ተመለሽልኝ፣ እህቴ፣ ወድሻለሁ። ግን እኮ ይሄ ነገር ስህተት ነው። ምን ችግር አለው እንደዚህ ተብሎ ቢለመን እቺ ደንቆሮ እቺ ምናምን እቺ አፈቀድ ለምን አስፈለገ በዲን መስአላ ውስጥ ይሄንን እንደዚህ አይነት ቃላቶችን መናገር ለምን አስፈለገ የኔ ውድ እህት እንዲህ እንዲህ ነው የኔ እህት እዚ ጋር እኮ እንደዚህ አይነት ነገር ነው ምናልባት እኔ ያላየውትን አንቺ ያየሽ ነገር ሊኖር ይችላል እኔ ያልተረዳሁት እዚህ ሚዲያ ላይ የምሰራ እኔ ላላ ላይ መላቅ ይችላለሁ። አብዛኛውን እናንተ ቲክታክ የምንሰራ ሰዎች ቲክታክ